የኢትዮጵያ ኤሌክትሪክ አገልግሎት የኃይልና መሰረተ ልማት ስርቆት ለማስቀረት የፖሊሲና ስራር ማሻሻያ ማድረጉን በትላንትናው ዕለት ይፋ አድርገዋል። እዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የአገልግሎቱ የሽያጭና ደንበኞች አገልግሎት ዳይሬክተር የይስ ስዩምን እዚህ ጋር ጋብዘናችኋል። ከሳቸው ጋር ቆይታ እናርጋለን። አቶ የይስ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። መልካም። ትናንት በሰጣችሁት ጋዜጣዊ መግለጫ ቀደም ሲል ያነሳኑ ነጥብ ይፋ አርጋችሁ ነበር እና እንደው በዚህ በአዲሱ ፖሊስ ያሰራር ማሻሻያ የተለየ ነገር የተባለው ምንድን ነው? እውነት ነው፣ ከዚህ በፊትም የነበሩ የፖሊሲና ፕሮሲጀሮች ነበሩን። በአሁኑ ላይ ግን የተለየ የሚያደርገው በዋናነት አንደኛ ከዚህ በፊት የነበረው የቅጣት መጠን በአሀዝ የመጨመር ሁኔታዎች አሉ። ሁለተኛ ከአንድ ጊዜ በላይ ደንበኞች ኤሌክትሪክ የሚሰርቁ ከሆነ ትረስት ወርዚ ናቸው ብለን ስለማናምን ወይም ደግሞ ተአማኒነትን ኮስችን ስለሚያደርግ ተጨማሪ ተቀማጭ ገንዘብ እንዲያስይዙ ያደረግንበት ሁኔታ አለ። በእርግጥ ይሄ ተቀማጭ የራሳቸው ገንዘብ ነው ለረጅም ጊዜ ቢያንስኛ በፖሊሲና ፕሮሲጀሩ ላይ ያስቀምጠናል። ለሁለት አመት በትክክል ኦፕሬት ካደረጉ ሕግና ደንብን አክብረው ኦፕሬት ካደረጉ ተመላሽ የሚደረግላቸው ገንዘብ ነው። በልዩ ሁኔታ ተቀማጭ ወይም ደግሞ ሴኩሪቲ ዲፖዚት የምንለው ኮምፖነንት አለው። ሌላው ህብረተሰቡን ለማሳተፍ ህብረተሰቡ ይህንን የኃይል ስርቆት እንዲከላከል ለማድረግ ከቅጣቱ ገንዘብ ላይ ኮሚሽን 25 ፐርሰንት ኮሚሽን እንዲከፈለው የማድረግ በፖሊሲያችን ውስጥ በፕሮሲጀራችን ውስጥ አካተን አውጥተናል። የኤሌክትሪክ ኃይል መሰረተ ልማት ስርቆት ሲባል እንደው የሚገባ ነገር አለ ከቃጋ ከቁስ ጋር የተያዘ ነገር የኃይል ስርቆት ሲባል ትንሽ ማብራሪያ ይፈልጋልና እንዴት ነው ሁለቱ የሚታየው የሚለውን ትክክል ነው ልክ ሙያው ላለው ሰው ዲፋይን የሚያደርግበትና ና እንደገና ደግሞ በራሱ ሌቭል የሚፈልግ አለ። የሀይል ስርቆት ማለት በቀላል አነጋገር ለደንበኛው ከሚቀመጠው ቆጣሪ ይቀመጥለታል ሀይሉ ተሰፍሮ እንዲከፍል የሚደረግበት ፍጆታ በቆጣሪው ውስጥ ሀይል እንዳይፈስ በማድረግ ቀድሞ ወደ ቆጣሪው ሳይገባ ኤሌክትሪክ መስመር ቀጥሎ መጠቀም አንዱ ነው። ሁለተኛው ደግሞ ቆጣሪዎችን በማሰናከል እንዳይቆጥሩ በማድረግ ኤሌክትሪኩ በቆጣሪ ውስጥ ቢፈስ እንኳን የማሰናከል ስላት ከተሰራ ትክክለኛውን ፍጆታም ስለማይቆጥር በእንደነዚህ በሁለት አይነት መንገዶች የሀይል ስርቆት ይካሄዳል። የሀይል ስርቆት ማለት በዛ አይነት መልክ ሊገለጽ ይችላል። እነማን ናቸው ይህንን ስርቆት የሚፈጽሙት? በመሰረቱ የሀይል ስርቆት የሚፈጸመው እውቀት ባለው ሰው ነው። የመጀመሪያው ይህንን ስለ ኤሌክትሪክ እውቀት ባለው በማንኛውም አካል ሊደረግ ይችላል። ፍላጎቱ ግን ከተጠቃሚው ሊመጣ ይችላል። ሀይሉን ከሚጠቀመው አካል ፍላጎቱ ሊመነጭ ይችላል። ግን ድርጊቱ የሚደረገው ግን የኤሌክትሪክ እውቀት ባላቸው ሰዎች ነው። ምክንያቱም ማንኛውም ሰው ኤሌክትሪክ ለመስረቅ እውቀቱ ሊኖረው አይችልም። በጥቅል ሲታይ አገር ላይ የሚያመጣው ጉዳት ምን እንደሆነ መገመት አይከብድም ግን እናንተ በጥናት በሌሎችም መንገዶች ያረጋገጣችሁት ማሳያ ምንድን ነው ሊቅል ነው የ2017 በጀት አመትን እንደ ማሳያ ብንወስድ እንኳን 259 ሚሊየን ብር የሚደርስ በሀይል ስርቆት ተቋሙ ላይ ጉዳት ደርሷል የገንዘብ ብቻ ሳይሆን ይሄ የተፈቀደ ሀይል ስላልሆነ በስርቆት የሚጠቀም ሀይል ስለሆነ የሚጠቀሙት ሀይል ስለሆነ የማስተላለፊያ መስመሮቻችን ኔትወርካችን ላይ ጫና ያሳድራል ማለት ነው። የማይታወቅ ጭነት ስለሆነ ማለት ነው ጫና ያሳድራል። ይሄ ጫና ደግሞ የማስተላለፊያ ገመዶቻችንን ኬብሎቻችንን ያቃጥላል። የትራንስፎርመር ፕሮቴክሽን እቃዎቻችንን ያቃጥላል። አልፎም ደግሞ ሲከፋ ትራንስፎርመሩን ራሱን ያቃጥልብናል ማለት ነው። ይሄ በሚቃጠልበት ጊዜ አንደኛ ደንበኞቻችን ጉዳት ይደርስባቸዋል። ጨለማ ውስጥ ይቀመጣሉ መልሰን እስከምናገናኝና እስከምንጠግን ድረስ ጨለማ ውስጥ የሚቆዩበት ሁኔታ አለ። ለደንበኞችም የቅሬታ ምንጭ ይሆናል ማለት ነው። ወደ አገርም ስንወስደው ይሄ በስርቆት የሚጠቀሙት የኃይል መጠን ያው እንደሚታወቀው ታክስ አይከፈልበትም ማለት ነው። ታክስ ካልተከፈለበት ደግሞ መንግሥት ታክስ ያጣል ማለት ነው። አዚ ሰም ታይም ወደ ኢንዱስትሪም ስታመጣው የኢንዱስትሪ አካባቢ ያሉት ስርቆቶች ካሉ ማኒፋክቸረሮች በገበያው ላይ ያለውን የገበያውን ሁኔታ ያዛቡታል ማለት ነው። ምክንያቱም ይሄ ታክስ አይከፈልበትም፣ የፍጆታ ሂሳብ አይከፈልበትም። በነፃ የሚጠቀሙት ስለሆነ ዋጋቸውን ዝቅ አድርገው ሊሸጡ ይችላሉ የሚያመርቱትን ምርት። ህግን አክብሮ የሚሰራው አካል ደግሞ አ አምራቹ አካል ደግሞ በትክክለኛው ፕሮፊት ማርጅን ሊሰራ አይችልም። ስለዚህ የገበያውን ማዛባትም ያስከትላል የሚል እንትናል ቅድም ከኮሚሽን ጋር ተያይዞ ህብረተሰቡን ለማሳተፍ የተወሰኑ ውሳኔዎችን ሲነግሩኝ ነበረ። ይሄ ጉዳይ የወንጀል ጉዳይ መሆኑ እንዳለ ሆኖ በትልቁ ግን የአመለካከት ችግር ይመስለኛል። ስለዚህ ህብረተሰቡ የጠራ አመለካከት ኑሮት ከእናት መቀነት እንደ መፍታት መሆኑን ተረድቶ ይህን ነገር ለመከላከል እንዲያስችል ህብረተሰቡን ለማሳተፍ የዘየዳችሁት ዘዴ እቅድ አለ? ይሄ በጣም ወሳኝና ጥሩ ጥያቄ ነው። አንደኛ ማንኛውንም ስራ ስትሰራ ህብረተሰብን ያላሳተፈ ስራ ቀጣይነት አይኖረውም። በዋናነት እስካሁንም እየሰራ ናቸው ያሉ ስራዎች የባለድርሻ አካላት የውይይት መድረኮች አሉን። እኛ ሲቲዝን ኢንጌጅመንት እንለዋለን። በየትኛውም በሀገር አቀፍ ደረጃ ባሉ በየትኛውም ሪጅኖቻችን የህዝብ መድረኮች እናደርጋለን። እዛ ላይ ከባለድርሻ ጋር ስንወያይ አንዱ አጀንዳችን የኃይል ስርቆት መከላከል ላይ ግንዛቤ ማስጨበጥ ነው። ሁለተኛው በቀጣይነት ተጠቃሚ አካሉንም የኤነርጂ ኢዱኬሽን ስራዎች ወደፊት የምንሰራ ይሆናል። በእቅዳችንም ውስጥ ያለ ነው የሚሆነው ማለት ነው። በጣም አድርገን እናመሰግናለን። በኢትዮጵያ ኤሌክትሪክ አገልግሎት የሽያጭና ደንበኛ አገልግሎት ዳይሬክተር አቶ ይሄይ ስዩም ነበሩ ከኛ ጋር ቆይታ ያደረጉት። ለጊዜዎት፣ ለሀሳቦት በጣም እናመሰግናለን። እኔም በጣም አመሰግናለሁ እዚህ ድረስ ጠርታችሁ የእኛን ጉዳይ ይዛችሁ ስለጠየቃችሁኝ ለህብረተሰቡ ግንዛቤ እንድንፈጥር ስላደረጋችሁ በጣም አመሰግናለሁ። መልካም፣ እናመሰግናለን።